ሰላም አድማጮች፣ ይህ ብላቲናው ቲዮቭ ነው። አሁን ወደ ዕለቱ ዜና እናርፋለን። የለሚ ናሽናል ሲሚንቶ ፋብሪካ ሾፌር የመኪና ጎማና የጫነውን ሲሚንቶ ሸጦ መጥፋቱ ተነገረ። ለሚ ናሽናል ሲሚንቶ የድርጅቱ መኪና ይዞ ያሽከረክር የነበረ አሽከርካሪ ከለሚ ናሽናል ሲሚንቶ ጭኖ አዲስ አበባ ከሄደ በኋላ አራት መቶ ኩንታል ሲሚንቶ ሸጦ የመኪናውን 26 ጎማ ሸጦ እንጦጦ ላይ መኪናውን አቁሞ ሾፌሩ ጠፍቷልም ተብሏል። ፋብሪካው በቅርቡ በመንግስት ትልቅ ተስፋ ተጥሎበት የተገነባና ወደ ስራ የገባ የሲሚንቶ ፋብሪካ መሆኑም አይዘነጋም። እስካሁን ድረስ ሾፌሩ እየተፈለገ መሆኑንም ተገልጿል። ጦርነት በማንም ላይ አልከፈትኩም ሲል የትግራይ ክልል ጊዜያዊ አስተዳደር የአፋር ክልል ውንጀላውን አስተባበለ። የትግራይ ጊዜያዊ አስተዳደር የሰላም ሂደቱን የሚያውክና የፕሪቶሪያውን ስምምነት የሚጎዳ እንቅስቃሴዎች እየተስተዋለ መሆኑን ገልጿል። አስተዳደሩ ጥቅምት 27 ቀን 2018 ባወጣው ይፋዊ መግለጫ የአፋር ክልል መንግስት የህወሓት ኃይሎች ጥቃት ፈጽመዋል በማለት ጥቅምት 26 ቀን ያወጣውን መግለጫ መሰረተ ቢስ ሲል አጣጥሎታል። የትግራይ ጊዜያዊ አስተዳደር በመግለጫው ትግራይን ለማወክና እርስ በርስ ለማጋጨት ታስቦ በአፋር ክልል ውስጥ ታጣቂዎች እንዲደራጁ፣ እንዲታጠቁና ተልዕኮ እንዲሰጣቸው ተደርጓለም ሲል ከሷል። አስተዳደሩ በስም ሐራ መሬት፣ ነፃ መሬት ተብሎ በአፋር የሚገኙ ታጣቂ ኃይል ባለፈው ዓመትም ሆነ ዘንድሮ በተደጋጋሚ በኮነባና አብአሊ አብ አሊ በኩል ጥቃት ሲፈጽሙ ቆይተዋልም ብሏል። በቅርቡ ጊዜያዊ አስተዳደሩ በደቡብ ትግራይ ራያ አዘቦና ና ራያ ጨርጨር ከህዝብ ጋር ሊያደርገው የነበረውን የልማት ውይይት ለማስተጓጎል ይህ ታጣቂ ቡድን ከመጋሌ እና ቶንሳ ተነስቶ በአመራሮች መተላለፊያ መስመር ላይ ጥቃት ለመፈጸም እንደሞከረም ገልጿል። አስተዳደሩ የአፋር ክልል መግለጫ ከሳሽ ሆኖ መቅረቡ መሰረት የሌለው ነው ያለው መግለጫው በተቃራኒው የሚፈጸመው ድርጊት የሁለቱን ህዝቦች ታሪካዊ ወንድማማችነት የማይመጥንና ሆን ተብሎ የትግራይ ህዝብን ለመጉዳት የተወጠነ ነው ብሏል። መግለጫው የፌዴራል መንግስት በኃላፊነትም ይወቅሳል። የፌዴራል መንግስት የፕሪቶሪያው ስምምነት በአግባቡ ባለመፈጸም የሰላም ሂደቱንና መተማመኑን ከመጉዳቱም በላይ የህዝባችን መከራና ስቃይ እንዲቀጥል አድርጓልም ብሏል። አስተዳደሩ አክሎም ይህ ሁኔታ ሰላም የሚያውክና ያልተፈለገ ዳግም ጥፋት የሚያስከትል የጥፋት መንገድ ነው ሲልም አስጠንቅቋል። የትግራይ ጊዜያዊ አስተዳደር በመግለጫው አምስት ነጥቦችንም አቅርቧል። የፌዴራል መንግስት የፕሪቶሪያው ስምምነት ሳይውል ሳያድር እንዲፈ ሲፈጽም የትግራይ ክልል ህገ መንግስታዊ ወሰን እንዲያረጋግጥ እንዲሁም ህዝቡ ወደ መሬቱ እንዲመለስም ጠይቋል። ለታጣቂ ኃይሎቹ የትግራይ ውስጣዊ ችግር እንደ እድል በመጠቀም ትግራይን ዳግመኛ የጦርነት አውድማ ለማድረግ በማወቅም ሆነ ባለማወቅ የሚንቀሳቀሱ አካላት ከድርጊታቸው እንዲቆጠቡም አሳስቧል። ለተቀናቃኝ የትግራይ ኃይሎች የሀሳብ ልዩነት መፈጠሩ ተፈጥሯዊ መሆኑን በመጥቀስ ታጣቂዎችም ሆነ ሳትታጠቁ ያላችሁ አካላት ችግሮቻችን በውይይት እንጂ በኃይልና በህይወት መስዋዕትነት ስለ ስለማይፈታ ወደ ሰላማዊ ውይይት እንዲመጡም ጥሪ አቅርቧል። የትግራይ ህዝብ በተገኘው አንጻራዊ ሰላም ላይ በማተኮር በወሬና ከጦርነት ትርፍ እናገኛለን ብለው እንቅልፍ ባጡ ነውረኞች ሳይረበሽ በዕለት ተዕለት ስራው ላይ እንዲያተኩርም ጥሪ አቅርቧል። ለዓለም አቀፉ ማህበረሰብ ባስተላልፈው ጥሪ የፕሮቶሪያው ስምምነት በአግባቡ እንዲፈጸምና ዘላቂ ሰላም እንዲረጋገጥ ሲያደርግ የነበረውን አዎንታዊ አስተዋጽኦ እንዲቀጥልም ጊዜያዊ አስተዳደሩ ጠይቋል። የፋሲል ግንብ ቤተ መንግስት እድሳት ስራ ተጠናቆ ተመረቀ። ባለፈው ዓመት ጀምሮ እድሳት እየተደረገለት የነበረው የአጼ ፋሲል ቤተ መንግስት ዛሬ እድሳቱ ተጠናቆ ጠቅላይ ሚኒስትር አብይ አህመድ መረቀውታል። ሐምሌ 2016 እድሳቱ የተጀመረው የአጼ ፋሲል ቤተ መንግስት ለረጅም ዓመታት ጥገና ስላልተደረገለት ቅርሱ አደጋ ላይ እንደነበር ጥገናው በተጀመረበት ወቅት ባለሙያዎች በተደጋጋሚ ሲናገሩም ነበር። በአፋጣኝም እድሳት እንዲደረግለትም ጠይቀው ነበር። መንግስት ከአንድ ዓመት በላይ ባደረገው የጥገና ስራ ቅርሱ ከጥፋት መታደግ ተችሏል የተባለ ሲሆን ታሪካዊ ዘር ሳይለቅ እድሳቱ እንደተደረገም በተደጋጋሚ ሲነገርም ተሰምቷል። የአጼ ፋሲል፣ አጼ ቀዳማዊ ዮሐንስና አጼ ቀዳማዊ እያሱ አብያተ መንግስት ብሎም ድልድዮች፣ መታጠቢያ ስፍራዎችና ታሪካዊ በሮች በጥንቃቄ ታድሰዋልም ተብሏል። በተጨማሪም ከ40 ስኩዌር ሜትር በላይ የአካባቢው ምድር የማስዋብ ስራ ተሰርቷል። ይህም ለጎብኚዎች ይበልጥ ሳቢ ተደርጓልም ሲል የቱሪዝም ሚኒስቴር ተናግሯል። የአጼ ፋሲል ቤተ መንግስት በትምህርት በሳይንስና በባህል ድርጅት ዩኔስኮ የዓለም ቅርስ ሆኖ የተመዘገበም ኢትዮጵያዊ ቅርስ ነው። ድምፃዊ ቴዲ አፍሮ የአምስት ሚሊዮን ብር ክስ አሸነፈ። በድምፃዊ ቴዲ አፍሮ ቴድሮስ ካሳሁንና በላይ ፕሮሞሽን መካከል ለአመታት ሲካሄድ የቆየው የክፍያ ክርክር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የመጨረሻ ውሳኔ ተቋጭቷል። ጥቅምት 25 ቀን 2018 ዓ ም አምስት ዳኞች በተሰየሙበት የሰበር ሰሚ ችሎት የስር ፍርድ ቤቶች የሰጡትን ውሳኔ በማጽናት ላይን ፕሮሞሽን ለድምፃዊ ቴዲ አፍሮ ቴድሮስ ካሳሁን አምስት ሚሊዮን ብር እንዲከፍል ወስኗል። ክርኩ መነሻም ቴዲ አፍሮ የካቲት 14 ቀን 2012 ዓ ም በመስቀል አደባባይ ላይ ላቀረበው ኢትዮጵያ ወደ ፍቅር ጉዞ የሙዚቃ ኮንሰርት ከአዘጋጁ ላይን ፕሮሞሽን ጋር የገባው ውል መጣሱን ተከትሎ ነው። ድምፃዊ ቴዎድሮስ ካሳሁን ለፌዴራል ከፍተኛ ፍርድ ቤት ባቀረበው ክስ ለኮንሰርቱ 10 ሚሊዮን ብር ውል ተፈጽሞልኝ እንድሰራ ተስማምተን ነበር። በውላችን መሰረት ገንዘቡ አልተከፈለኝም በማለት ዋናው ገንዘብ ከካቲት 15 ቀን 2015 ዓ ም ጀምሮ ከሚታሰብ 9 ከመቶ ወለድ ጋር እንዲከፈለው ጠይቆ ነበር። የፌዴራል ከፍተኛ ፍርድ ቤትም መዝገቡን ሲመለከት ቆይቶ ጥቅምት 6 ቀን 2016 ዓ ም በዋለው ችሎት ላይን ፕሮሞሽን ለቴዲ አፍሮ 5 ሚሊዮን ብር እንዲከፍለው ወስኖ ነበር። የፌዴራል ጠቅላይ ፍርድ ቤት ተከሳሽ ላይን ፕሮሞሽን በውሳኔው ቅር በመሰኘቱ ለጠቅላይ ፍርድ ቤት ይግባኝ ቢጠይቅም ጠቅላይ ፍርድ ቤትም የከፍተኛ ፍርድ ቤት ውሳኔ በማጽናት ይግባኙን ውድቅ አድርጎታል። ቴዲ አፍሮ ገንዘቡ እንዲከፈለው የአፈጻጸም ክስ ከፍቶም ነበር። ሆኖም የተከሳሽ ጠበቃ ህዳር 25 ቀን 2017 በነበረው ችሎት የስር ፍርድ ቤት ውሳኔ በመቃወም ለሰበር ሰሚ ችሎት ይግባኝ አቅርቧል። እንዲሁም ድርጅቱ ስራ እየሰራ ባለመሆኑ ገንዘብ የለውም ለመክፈል እንቸግራለን የሚል ምላሽን በመስጠት ክፍያውን ለማስቆም ሞክሮም ነበር። የሰበር ሰሚ ችሎት የተከሳሽን የመጨረሻ የግባኝ ጥያቄ መርምሮ ቀደም ብሎ ለቴዲ አፍሮ የአምስት ሚሊዮን ብር ክፍያ ይፈጸም የተባለው ውሳኔ አግባብ ነው ሲል የስር ፍርድ ቤቱን ውሳኔ በማጽናት መዝገቡን ዘግቷል። አድማጮች የዛሬ ዜናዎቻችን ይህን ነበሩ።